የአዲስ አበባ ከተማ ካቢኔ የ2018 በጀት 350 ቢሊየን ብር እንዲሆን ወሰነ። የከተማ አስተዳደሩ ካቢኔ በአካሄደው አራተኛ 12ተኛ መደበኛ ስብሰባ በሁለት ወሳኝ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔ ያሳልፏል። በዚህም መሰረት ካቢኔው የአዲስ አበባ ከተማ አስተዳደር በ2018 ዓመት በጀት 350 ቢሊዮን ብር ሆኖ ለምክር ቤት እንዲቀርብ ውሳኔ አሳልፏል። ከረቂቅ በጀቱ 249.9 የሚሆነው በዋናነት ለህምት ቀነሳ ለዘላቂ ልማት የስራ እድል ፈጠራና ለመሰረተ ልማቶች እንዲሁም ለሌሎች ታላላቅ ፕሮጀክቶች ግንባታ እንዲሁም በተጨማሪ ለአገልግሎትና አቅርቦቶች ድጎማ የሚውል ነው ተብሏል። ቀሪው መቶ ነጥብ አንድ ቢሊዮን ብር ደግሞ ከፍተኛ ጥንቃቄና ቁጠባን መሰረት ላደረገ የመደበኛ በጀት ጣሪያ የሚመደብ ነው ተብሎ ተገልጿል። በተጨማሪ ካቢኔው በመሬት ልማትና አስተዳደር ቢሮ ተጠንቶ በቀረበው የመሬት ወቅታዊ የሊዝ ጨረታ ዋጋ ላይ ተወያይቶ ውሳኔ አሳልፏል። በዚሁም የኮሪደር ልማት በለሙ አካባቢዎች የመሰረተ ልማት አቅርቦት ደረጃ ከፍ በማለቱ እና የኮሪደር ልማቱ በከተማ ውስጥ የነበረውን የመሬት ዋጋ ከማረጋጋት አንጻርና የቀጣይ የከተማዋን የመልማት ፍላጎት በማጥናት የቀረበውን የመሬት ሌዝ ዋጋ ማሻሻያ ማጽደቁን የከተማው ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ገልጿል።